ያኔ ማለት ነው። ግራ ግብት ብትብት ሲለ የነበረው ነፂን፣ እንደዛ ልምጥምጥምጥ ሲለ የነበረው አብረሽ ለካ ልጅ ስላደረሰ ነው። እናንተዬ ሰማችሁ። የነፂን ልጅ አያችኋት አይደለ? እንዴት እንደምታምር ቁጭ። አብርሽን ማለት ነው። ቁጭ አብርሽን ራሱን ራሱን ራሱን። አይኗ፣ አፍንጫዋ፣ አፏ፣ ሁሉ ነገራ ቁጭ አብርሽን ማለት ነው። ያው መመሳሰላቸውን እኛ በማስረጃ አረጋግጠናል ማለት ነው። እና ነፂ እንግዲህ የፈነዳውን ታሪክ ዛሬ ምሽት ይዛል ልትመጣ ነው። እና ያው ከዚህ በኋላ እንግዲህ አብርሽ ልጅህን ማሳደግ ልጆችህን ያው አንተ ማለት ነው ያለ ዕድሜ ቀድመ ነው የልጅ ሀብታም እየሆንክ ያለከው፣ ከሀብትህ ራሱ ፈጥነዋል እነሱ ማለት ነው። እና ቤተሰብዬ እንግዲህ አብርሽ ልጅ ከአንድ ሁለት፣ አንድ ከሮትዬ አንድ ደግሞ ከማነችን ከነፂ እና ምን ምን ተሰማችሁ እስኪ ንገሩ ማለት ነው። አረ የምር እንዳታረጊው ነፂ ማለት ነው፣ በዚህ እንኳን እኛ አንደራደርም አጀንዳ ምናምን ፈልገሽ ባብርሽ ላይ ብታላክኪ እኔ ዛሬ አልፋታሽም ማለት ነው። ቤተሰብዬ ግን እንደዚህ ብላችሁ ማለት ነው ታምናላችሁ? በእርግጥ ሊሆን ይችላል፣ ምን ይታወቃል። ያው በፊት ላይ ጓደኛው ስለነበረች ነፂ ወይ ወደ ቤተሰብ ጋ ወይ ወደ ዘመድ ጋር ሄዳ እርግዝ ነው እዛ ጨርሳ ምናምን ወልዳል። ስትመጣ ትችላለች፣ ልጅ ትችላለች። ለምን አትችልም? ጉድኮ ነው በዘጠኝ ወራ ልጅ የሚደርሰው ማለት ነው እና ግን ትክክል ትክክሉን እንደው ስታስቡት ልጅ ያለ ይመስላችኋል? አብርሽ ከሩታን ከመታወቁ በፊት በነበሩት ጓደኞቹ ዘንድ ልጅ አለው ብላችሁ ታስባላችሁ? ነፂ ዛሬ ማለ ልታላኪ ኪሆን ፈረደበት። ዛሬ የልጅ አባት የነፂ የልጅ አባት የሚሆነው ፈረደበት። ግን ልጅሽ ማንዴ የማየ ስትልሽ አልሰማውም። ትናንትም ራሱ ቪዲዮ ላይ ማለት ነው ማየ ምናምን አላስተማርሻትም እንዴ? የምር ግን አብርሽ ልጅ አለው ይመስላችኋል? ከሩትዬ በፊት አረ አረ፣ እንደ አሁን ሰበብ አድርጋችሁ የምታመጡት ያኔ ለመናት እንደዛ ሴክሲ ሆንላት የነበረው መናገር የፈራው ምናምን ነገር ልጅ ስላላቸው ነው ልትሉ ትችላላችሁ። አንዳንዶች ያላችሁም አላችሁ። አይኖ ዛት ግን አይደለም። አብርሽ ለመጀመሪያ ጊዜ ልጅ ያፈራው ከሩታ ነው። ያው ገና ገና ወደፊት አልተወለደም ልጁም እና አሁን የመጣችው ህፃን እንግዲህ እናቷን እንኳን በአግባቡ ብላ እንኳን በስተት አልጠራችም። እና እባካችሁ ተረጋጉ ማለት ነው። ሩትዬን አታበሳጩብን። ሩትዬ እኔ እንግዲህ ለርህሴ ይቅርታ ጠይቃለሁ። እውነታው ግን ይሄ ነው። መጽሐፉን በውጪው አትግለጡ ውስጡ ሌላ ነው ለማለት ፈልጌ ነው። መጽሐፉ ፔጁ በውጭ በኩል ሌላ ነው፣ በውስጥ ሌላ ነው። ስለዚህ መጀመሪያ ማንበብ ማለት ነው ፔጁን አይቶ ከማለት በፊት እና እስኪ ምሽት እንጠብቃ ችግር የለም ነፂ እያስራ አንድ ሰዓት ብለሻለን ጠብቅሻለን። ደርሷል ሰዓቱ።